ሰላም እንዴት ናችሁ? ውድ የእዬቤል ቲዩብ ተከታታዮቻችን፣ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። በጣም ጠፍተናል። እንግዲህ ለበዓል ነው መሰለኝ ቪዲዮ የለቀቅ ነው። ከዛም በኋላ እዮብን ትንሽ አሞታል ብለን ነው መጨረሻ ላይ የለቀቅ ነው። ከዛ በኋላ ለቀን አናውቅም። እንግዲህ እግዚአብሔር ይመስገን እዮብም አሁን በጣም በጥሩ ሁኔታ ላይ ነው ያለው። ያኔ እኔን ስላገኘ ተሽሎታል። በጣም ተሽሎታል። ብቻ ግን በጣም ደህና ነው። ያው በጣም ተጨንቃችሁ ነበረ። ተሻለው ወይ ተሻለው ወይ እያላችሁኝም ነበረ እና በጣም እናመሰግናለን። እሱም በጣም ደህና ነው። ያው እንደዚ አይነት ነገር መፈጠሩ ብቻ ያስጨንቃል። ቢሆንም ግን አንዳንዴ የሰው ልጅ መታመሙ ግድ ነው፣ አይቀርም። እና ብቻ ግን እንኳንም በዚህ ያለፈለት በጣም ቀላል ነገር ነው እና በጣም ተሽሎታል። በጣም እናመሰግናለን። በጣም ደህና ነው። እኛም እንግዲህ በጣም ጠፍተናል። እሱም ያው ከበሽታው እንዳገገበ በዛው ወደ ስራ ነው ቀጥታ የገባው። ምንም እረፍት የለውም። በቃ ሰርግ ካጋባ በኋላ ሳምንቱን ሙሉ መልስ ነው ቅልቅል ነው። ብቻ ሳምንቱን እንደዚሁ እያለፈ አይመቸውም። በዛ ላይ በጣም ድካም አለ። ከዛ ያው እንግዲህ በጣም ስራ ስለበዛበት ነው የጠፋው። ዛሬ ለምን አላገናኛችሁም ወይም ደግሞ ዛሬ ለምን አንድ ቪዲዮ አልሰራም ብዬ ነው እንግዲህ እግረ መንገዴ። ስለዚህ ዛሬ የምናረጋለን ቀጥታ ስቱዲዮ እንሄዳለን ማለት ነው። እንግዲህ በጠዋት ነው እንግዲህ በጣም በእርግጠኝነት ይገባል። በጣም በእርግጠኝነት እህኔ እየገባ እየሰራ ነው የምናገኘው። እንግዲህ ጠንካራ ሰራተኛ ሆኗል ማለት ነው። ያው ሊያገባም ስለሆነ ነው መሰለኝ እንዲሁ ብሏል። ብቻ እንግዲህ ለማንኛውም ተመልካቾቻችን አሁን ቀጥታ አብረን ወደዛ እንሄዳለን ማለት ነው። አብራችሁን ቆዩ እና ደግሞ ረስቸው እኔ ቪዲዮ ላይ እኔ እንዲያውም ቪዲዮ ሰርቼ መጥቻለሁ። ትዝ ይላችሁ ከሆነ ያን ነጺ ያንን የሚያቃጥል ምንም ማይጣፍጥ ምግብ ስታበላን የዛን ሰዓት ላይ ቪዲዮ ሰርቻለሁ። እንዲያውም የዛ ሰዓት ላይ ነው አብዛኞቻችሁ ዩቱብ እንዴት ነው ወይ ተሻለው ወይም ብላችሁ ኮሜንት ያደርጋችሁት። እንዲያውም የዛኔ ቪዲዮ ልሰራ ነበር፣ ግን እንዳጋጣሚ ስላልተመቸኝ ነው። እዚ አሁን እኒድ ምነሳ እንውጣ። ያው በጊዜ ልድረስና ሰርፕራይዝ ላድርጎ ማለት ነው። እንደምመጣ እንደመመጣ አያውቅም። በዛ ላይ ደግሞ ተጨማሪ ነገር ደሞ ለስለመሄድ ያው ካሜራ ሰርፕራይዝ ይሆናል ማለት ነው። አብራችን ቆዩ። ይህው እንደምታዩት ተመልካች እጄ ክፍት ነው ነው ብናት ሽ ተፍ ተፍ እያልኩ ስራ ላይ ሆኜ ቢዚ ሆኜ ታውቂያለሽ። ኦኬ ልናገር ብለሽ ነው። በእርግጥ አስበን ነበር ቪዲዮ ለመስራት፣ ጠፍተናል በዚህ በዚህ ምክንያት ነው ብለ ግን አንቺ ቀደም። እሺ በእርግጥ ፍሪ ስለሆንሽ ይህ ነገር ማሰብ ብዙ አይከብድሽም። ማንኛውም እሺ፣ አስገብጪ እና እናውራ። ትራይፖድ አለሽ? አምጪ እና እናውራ። እሺ፣ እንዴት ነሽ? ተመስገን ደህና ነኝ። አንተስ? እኔም ደህና ነኝ። ተመልካቾቻችን በጣም ይቅርታ ስለጠፋ፣ እውነት ለመናገር አሞኝም ተሽሎኛል ብዬ ስላለቀኩላችሁ በጣም ይቅርታ። አስጨነቅን። በጣም ብዙ የተሻለ አንድ ቀን አለፈ። በቃ ከዚያ በኋላ እግዚአብሔር ይመስገን አገገምኩ። ተመስገን። እውነት ነው እውነት ነው። ተመልካቻችን፣ እንዴት ናችሁ? ልን ደህና ናችሁ? እግዚአብሔር ይመስገን። በስመ አብ አስራ አምስት ቀን በላይ የሆነን አሁን አስራ አምስት ቀን ሌላ ሰው ብዙ ላይ መስል ይችላል፣ ለእኛ ብዙ ነው። ነምንያማ አስራ አምስት ቀን አልፎታል። ከዛ በፊትም ደግሞ አለቀቅንም፣ ብዙ አክቲቭ አደለንም እና በጣም ይቅርታለ እሱም የባህል ስራ ትንሽ በጣም ቢዚ ስላደረገ ሙሽሮችን እየዳረን ስለነበረ ነው። በጣም አርከብ ሙሽራ ነው። እነሱ እኮ ተድሮ አልቆ አሁን ድግስ እያደረገ በድግስ እኳ አለ። በእርግጥ ዘመድ አዝማድ ሲያቀር ነው ባለሆነም ቀረ። ሙሽሮችን እየዳረን ስለነበር ነው ተመልካቾቻችን፣ ትንሽ ቢዚ ያደረገ ሲመስለኝ ማለት ነው። እሑድ ተጋቡ ሰኞ፣ ማክሰኞ መልስ ይሆናል። ሮብ፣ ሐሙስ ቅልቅል ይሆናል። በሳምንቱ ሙሉ ስራ ነው ማለት ነው። ቅዳሜ ነው በቃ ኦልሞስት ቅዳሜ ነው፣ ቢዚ ነን። መሀል ላይ ደግሞ ፎቶ ምናምን እንወጣለን። መንስክ ስቱዲዮ ስንወጣ ምን ስንል በቃ ከባድ ነው ከምላችሁ በላይ። አንስታችሁ ድካም አለ። አንድ ቀን ራሱ አታርፉም፣ ትንሽ ግማሽ ቀን ምናምን ብታርፉ ትችላላችሁ እንጂ ብዙ አለ። ከዛ በኋላ ደግሞ እዚህ ስቱዲዮ ስራ አለ። ብቻ ብዙ ነገሮች ስላሉ ነው ተመልካቾቻችን፣ ከዛ አንፃር ነው እንጂ ደበደብሽ ለማንኛውም ተመልካቾች፣ ችላለን። እናንተ እንዴት ናችሁ? ደህና ናችሁ? እስቲ ኮሜንት ላይ ብ እንዴት እንደሆናችሁ ስንጠፋ ምን ተሰማችሁ የሚለው ነገር እስቲ ኮሜንት ላይ ጻፉ፣ ፍቅራችሁን ገለጹልን። ከዚህ በኋላ ቀን ተመስገን፣ ስራም እየቀለለን ነው፣ እሷም እያገዘችኝ ነው። ይበስጥሽ አንዳንዴ፣ ሁለት ሴቶች ስትመጣ በህይወታችን ውስጥ ከባድ ነገር ይመስለን ሰዎች አለን። ግን ከባድ ነገር አለ በጣም እንደውም ደስ ይላል። በህይወት ውስጥ አጋዥ ታገኛላችሁ፣ ረዳት ታገኛላችሁ፣ አሳቢ ታገኛላችሁ፣ የምትኖሩ ለሰው ታገኛላችሁ። እና እኔ ማን ነው ያገኘሁት? እግዚአብሔር ይመስገን እንጂ ምንም ሸክም፣ ምንም የተለየ ስራ አልሆነብኝም። እግዚአብሔር ይመስገን። እወድሻለሁ። አሁንም ስለምታ ጊዜ አመሰግናለሁ። ኦልሬዲ ይህን ስራ ገብታበታለች ከትምህርቷ ጎን ለጎን እያገዘች ነው፣ ኤዲቲንግ ትሰራለች። አሁንም የሙሽሮቹን ኤዲቲንግ የምትሰራው እሷ ናት እና ጎብዛለች በጣም በቃ ከምናችሁ በላይ እና ማህረግ እንሰጣታለን በቅርቡ። ግለሻል ግለሻል ለማን እንደዛ ስለሆነ እናንተ እንዴት ናችሁ? ደህናችሁ? እኛ በጣም ተመስገን ከምንላችሁ በላይ እግዚአብሔር የተመሰገነ ይሁን። በጣም ደናነን። መች ነው የምትጋቡት? ደግሞ በጣም ብዙ ጥያቄዎች አሉ። እነሱን በቅርቡ እንመለስላቸኋለን። መጀመሪያ ሁሉ ነገር ጨርስ፣ እንወስን ብለን ስላሰብን ነው። ህዝብ አለን ነግራቸዋለን። ግን በቅርቡ ነው። ጠብቁን፣ ጠብቁን። እንዴት እንደቸኮለች ስ ትናገር ለምን ነው እኔ ለምኑ ነው የቸኮልኩት? እኔ ጨንቆኛል፣ ልቤ ይመትት ምትታለች እንዴ ዝም ብላ ሳስበው ሱ ስለሱ ጓጉቻለሁ በቃ ሁ ሰዎች ስዳር ሲመሰርቱ የሚያቋቋቸው አብረው መኖሩ ሊሆን ይችላል። ሰርካቸው ላይ በቃ ቤሎ ለብሶ ማየት ራሳቸውን ማየት ሊሆን ይችላል። እና ምንድን ነው አንቺ ያቋቋሽ ሁለሁን አብሬ መኖር ይፈልጋለሁ። እንዴት ነው ግን ያስችልሻለሁ? የእናት አባትሽ ምኮ

ጠዋት አንተ ጋር ሆንና ማታ እቤት እራሱ ምስማን ይሰራልኝ ነው። ተሰራቶ ማለት ነው ተከዳድመው ምናምን ልበላ ትዳር ሳይሆን፣ ለምን እንግዲህ ማታ አላደረግሽውም? ማታ ከላይ ገብት ይሻለሽ ቤት ይሻለኛል። እሺ ይሁንልሽ። ጫጉላሽን እስኪ የሚሄድ ትፈልጊያለሽ? ለጫጉላ እሱማ ይኖረናል። አይኖረን? የጫጉላ ሽርሽር ምን ማለት ነው? ቆይ ግን እሱ ከሰርግ ከጨረስን በኋላ የምንሄድበት ሌላው የተለየ ቦታ ሽእና አይኖረን አይኖረን አያስፈልግም። ያስፈልጋል፣ አይደለ? እኔ የሚያስፈልግ መሰለኝ ሲመስለኝ፣ ማለት ደግሞ እንትብት። እሺ አንተ የት ትፈልጋለህ? እኔ ያሰብኳቸው ቦታዎች አሉ። መጀመሪያ ይችላል። ብዙ ያሰብኳቸው ቦታዎች ያው ነው ያሰብኩት፣ በሊቢያ አድርገን መጀመሪያ ጀርመን ብንገባ፣ ከዛ ኋላ ወደ አሜሪካ ሄደን አሳልፈን እንመጣለን። በመርከብ በመርከብ። ጥሩ ሀሳብ ነው። ያሰብኩትን ነው የተናገርከው። ቁጭ ነው ያደርገው። ተመልካቾቻችን ከኛ ጋር አብራችሁ መሰደድ የምትፈልጉ ልበል ነው። ለማንኛውም ያሰብናቸው ቦታዎች አሉ። ለእኔ እ ያሰብኳቸው እሷም ገና ስለሆነ ቀኑ ያሰብናቸው ቦታዎች አሉ። ከዛ በኋላ እንግዲህ ሄደን አብረን ከእናንተ ጋር ዘና ፈታ ብለን እንመጣለን ማለት ነው። እግዚአብሔር ለዛ ቀን ያደርሰን። አሁን ግን ጠንክሮ መስራት ይፈልጋል ም ትዳር ቀና ነገር ያለም ግጭ ሊኖር ይችላል ፈተና ሊኖሩ ይችላል። ብዙ ነገሮችን የምናልፍበት የምንጠነክርበት መሆን አለበት። ከዛም ደግሞ ቻሌንጅ ሊያደረገን አይገባም። ጎበዞች፣ ጠንካራዎች መሆን አለበት። መስራት አለብን ከእግዚአብሔር ጋር ማለት ነው። ጻፍጠ ያደረገ ና ለዛ ነው እንግዲህ እየጎብዝን ያለ ነው እም ጎበዝናት በጣም ጠንካራ መላግዘ መለስራ እያለች ትጠይቀኛለች። ና እንደዚህ ሚስት ሊሰጣችሁ ተመልካቶች ያላገባችሁም

ስለዚህ ትጋብኛለች ትጋብዝ፣ በጣም አሪፍሽ። ስለዚህ ባንዳፍ ምን ትጋብኛለች። ግን አሁን ለምን ኑሮ ተወዷል? አንድ ጥብስ 300 ብር ነው። ሳምቡሳ በሻይ ነው። ሆዴ ነፊ ነው፣ አይናቅም አይ

ምክንያቱም አብረን ነው የምንሆነው አብረን ነው የምናድረው ዛን እንደዛ ሊሆን ይችላል አሁን ላይ ግን ሳንገናኝ ስጋት ለእኔ ከብደኛል ደግሞ በየሰራን በምንም መገናኘት የለመድን ሰዎች ነን አሁን ግን ቢዚ ሆንክ በጣም ስለዚህ ተመልካቾች በቃ ቶሎ ብዬ ቤት ተከራይቼ ማስገባት አለብኝ እሷል ያለበዛ አይሆኑ የስራ ሰዓቴን እየተሻማችብኝ አሁንም አሁንም እንደዛ ፈልገህ ነው መሰለኝ። ችግር የለም። አሁን ቁርስ በልተህ እንምጣ። ለምን ከሆድ በላይ ምንም ነገር የለም። ስንበላ ነው ጥሩ ጥሩ ነገር ማሰብ የመጣሁት በደካማ ጎኑ መጣ። ስለዚህ ተመልካቻችን እጋብዛለሁ ና እውነት አሁን ካልወጠን ግን አምስት ደቂቃ ነው ምሰጡ ተመልካቾቻችን፣ ስለዚህ ቀጥታ ወደዛ እንሄዳለን። አጋብዥኛለሽ ሂሳብ ግን መጨረሻ ላይ ሂሳብ ሲባል በፍፁ በፍፁ። እሺ ተመልካቾቻችን፣ እዛ እንሄዳለን። ለማንኛውም ተመልካቾቻችን ስቱዲዮአችን ይህንን ይመስላል። ምንም አይነት ስራ ማሰራት የምትፈልጉ ሰርግ መልስ የትኛውም አይነት ፕሮግራም ማሰራት ትፈልጉ ሰዎች፣ ፎቶ ቪዲዮ፣ ብቻ ፎቶና ቪዲዮ የሚያስፈልገው ፕሮግራም በሙሉ ማሰራት ትፈልጉ ሰዎች በዚህ ስር እኔን ማናገር ትችላላችሁ ማለት ነው። እንግዲህ በጣም በሚያማምሩ ቦርዶች፣ ዘመኑን በጠበቁ ላሚኔቶች፣ በፓኬጅ ቆንጆ ቆንጆ ስራዎች ሰርተን እናስረክባችኋለን ማለት ነው። በጣም ትወዱታላችሁ። የፒክቸር እንግዲህ ምርጫችሁ ያርኩ የሽምግልና ይህን አንድ ቦርድ እንኳን አልሰጠኝም እኮ ሰርተ የሽምግልና ይህን ለራሲ ቁሱ የሽምግልና ይህን ቦርድ እንኳን አንተ የራሴ ፎቶ ብቻ እንኳን ሰጥሃኝ፣ እራስቸው እነግራለሁ እያልኩ ከሌላ ጋር ስልክ ላክልኝ ብዬ ነው። ችግር የለው እና የትኛውም አይነት ስራ እንግዲህ ፎቶና ቪዲዮ በውስጥ መስመር አዋሩን። እንግዲህ ያው ፒክቸር ሁሌ አለላችሁ ማለት ነው። በውስጥ መስመር አውሩን። ለማንኛውም ተመልካቾቻችን አናቆያችሁ እርቦኛ አለቀ። ቆንጆ ሳው ነው የመጣሽ ይዘ ባታመጪው ምን ይጋብዝሽ ነበረ። ግን አሪፍ ምን ማድረግ ይቻላል። ልዘጋገው።